እህት ኢክራም በጣም ጀግናና ጎበዝ ራሷን አስከብራ ቤተሰቦቿን የምታስከበር በጣም ጎበዝ ሴት ማለት ነው። እንደ ኢክራም አይቼ አላቅም ማለት ነው። በጣም ጎበዝ ናት። ወንድም ኢሳምን አባቷ ፈቅዶላታል እንድታገባ ወይም አብረው እንድትኖር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሁኔታ ነኝ፣ አልሐምዱሊላ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን፣ ሀገራችንን ሰላም ያድርግልን ማለት ነው። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደሁም ነባር ቤተሰቦች ለምሰጡኝ አስተያየት ከልብ ከልብ አመሰግናለሁኝ። አይከፈልበትም፣ ግን ላይክ ሼር እያደረጋችሁ አበረታቱ፣ ሰብስክራይብ አድርጉ። ቻናሌ እንዳድግልኝ በጣም ፈልጋለሁ። ጥሩ ጥሩ ነገሮችን እሰራበታለሁ ብዬ ተስፋ አለኝ ማለት ነው። ለወደፊት ዛሬ እህት ኢክራም ሁላችንም ቪዲዮዋን እንዳየ ነው አባቷን አሳምና ከኢሳም ጋር ልትኖር ልትኖር ወይም ልትሞሸር ነው። በጣም ደስ የሚል ዜና ወይም ደስ የሚል አክባር ነው ማለት ነው። ግን በዚሁ አጋጣሚ በጣም ጎበዝ ናት። በጣም በቃ ምን እንደምላት አላውቅም። እንደሷ አይነቶች ሴቶች እያበዛልን ነው የምለው እህት ኢክራም ከዚህ ቀደም ከወንድም ኢሳም ጋር ብዙ ነገሮችን ሰርታለች። ብዙ ዓመታቶችን አብረው ሰርተዋል። እንዲሁም ኮሜንታተሮች ባህላል ነገር ወይም ኒካ ስራችሁ ብትመጡ የበለጠ የምትወደዱ እና የበለጠ የምትከበሩ ትሆናላችሁ እየተባለ በብዙ ኮሜንታተሮች ሀሳብ በብዙ ነገሮች እነሱም ወንድም ኢሳም እኔ ከአንቺ ጋር መኖር ፈልጋለሁ ከአሁን በኋላ ይህላል ሚስት ሁነሽ አብረሽ መኖር እንዲስኖሪ ይፈልጋለሁ ብሎ ቃለ መጠየቅ ባቀረብላት ሰዓት እሱም ወደ ሌላ ሀገር እንድትሄጂ አልፈልግም፣ ስለዚህ እኔ የምትፈልጊውን ሁሉ አደርግልሻለሁ ብሎ የመኪና ጊፍት ለራሱ መኪና ገዝቶ ሰጥቷታል። ከሱ እያጣችው ምንም ነገር እንደሌለ እዚህ ቪዲዮ ላይ ለራሱ እያስታውቃል ማለት ነው። ወንድ ሚሳን በጣም ጎበዝና ታታሪ ቆፍጠን ያለ ከእሷ ውጭ ወደ ውጫ ነው ከዚህ ቀደም እህት ፈኪ እንኳ ለራሱ ከሱ ጋር ሂዳ ያለውን ነገር አይታችሁታል። ይህን ነገር ሰላም እንኳ ለማለት ቦታ አልሰጣትም ነበር። ለምን ውስጡ ያለችው ኢክራም እና ኢክራም ብቻ ስለሆነች ማለት ነው። ከእሷ ውጭ ሴቱ ሴት መስሎ አይታየኝም። እኔ እንዳንቺ ብሆን ለራሱ እንደ ፈኪ እንዳንቺ ደፋር ብሆን እኔ ወንዱ ልጅ ከአንድ አይሉ ሁለት ሶስት ልጅ ይኖረኝ ነበር፣ ና ያላት ለራሱ ፈኪን ማለት ነው። ስለዚህ በጣም ጎበዝና ታታሪ ስለሆነ እህት ኢክራምን ቤተሰቦቿን፣ እኔ ከአሁን በኋላ ከኢሳም ጋር አግብቼ አንድ ላይ መኖር እፈልጋለሁ ባለችበት ሰዓት አባቷ ወይም ቤተሰቦቿ አይ ከኢሳም ጋር አት እንድትኖሪ አልፈልግም፣ እናስብበታለን፣ ቀስ ብለን ይህን ነገር ታስቦበት እንጂ በአንድ ጊዜ የሚሆን አይደለም ብለው ነበር የመለሷት ማለት ነው። አቤት ሰወጋ ቁጭ ብላ ያንን ነገር አስተካክላ አሳምና፣ አሁን ከአሁን በኋላ አባቲ እኔ ኤሳም ብዙ ነገር አድርጎልኛል፣ ብዙ ነገር ሰርተናል አብረን። ስለዚህ ምን ችግር አለ ከሱ ጋር ብኖር፣ ከእሱ ጋር አብሬ ህይወቴን ብቀጥል? አዎ አባትየውም ብዙ ነገር አድርጎልሻል፣ በጣም ጥሩ ነው፣ በጣም ትሁት ነው፣ እኛም የምንወደውና የምናከብረው ልጅ ነው ግን ከሱ ጋር እስከዛሬ ምንም አይነት ግንኙነት የላችሁም፣ እንዴት ካሁን በኋላ እኔ ደግሞ ለሌላ ሰው እንድድርሽ ነው የምፈልገው እንኳ ብሎ ቢላት፣ እሷ ግን አባቷን አሳምና እኔ እሱን አግብቼ መኖር ነው የምፈልገው ከሱ ውጭ ማንንም አልፈልግም ስትል አባቷን አስፈቅዳ ኢሳም ጋር ለመኖር አባቷ ፈቅዶላታል ማለት ነው። ከአሁን በኋላ ኢሳምም እየቀወጠ ይገኛል ማለት ነው። በደስታ ና በልልታ ዛሬ ለራሱ በአዲስ ነገር ጠብቁ ብሏል። አዲስ ነገሩ ደግሞ አኪድ የሆኖ የሚሆነው ብዙ ኮሚታተሮች ፈኪ ጉዷ ፈላ፣ ፈኪ ጉዷ ፈላ እያላችሁ ትገኛላችሁ። ፈኪ፣ በዚህ መካከል ይህንን ነገር ያደረገችው በቀን እንደማንኛውም ሰው ፍቅር ይዟት ነው እንጂ ከካሜራ ጀርባ ብዙዎቻችን እንደምናውቀው ብዙ ነገር አለ። ያንን ነገር ደግሞ እሷ በአደባባይ ስለወጣች ወይም በአደባባይ ፍቅሯን ስለገለጸች እንጂ ምንም ያጠፋችው ነገር የለም ማለት ነው። ራሷን ዝቅ አድርጋ ነው የጠየቀችው። ከሴት ልጅ የማይገባ ነገር ከሴት ልጅ ሴት ልጅ የማይወክል ነገር ነው የተናገረችው። እየገደፍኳት አይደለም። ሰው ሁኖ ግን የማይሳሳት የለም። ይህን ነገር ተሳስታለች አንድ ጊዜ። ያንን ነገር ደግሞ እሷ በጣም የሚወዳት እና በጣም የሚያከብሯት እንደ አይኑ ብሌን የሚሳሳላት አህሙ አላት ማለት ነው። አህሙ አላት። ስለዚህ ፈኪና አህሙ ደግሞ በአዲስ ነገር እንደሚመጡ ባለሙሉ ተስፋ ነኝ። እህት ኢክራም እና ኢሳም ለራሱ ከአሁን በኋላ በጥሩ ነገር በሃላል በቀኒ ከአስረው ይመጣሉ ብዬ ተስፋ። ለምን ስለተፈቀደለት ደስ ብሎታል። ወንድም ኢሳም ለራሱ እሷም እንደዛው ማለት ነው። ግን በጣም ጎበዝ ናት። በዚሁ አጋጣሚ ሳላደንቃት አላልፍም። ለምን ሴትነቷን ዝቅ አላደረገችም። እምብዛ ጠና ብዙ አመት አብረው ሰርታለች። ብዙ አመት አብረው ነው ቪዲዮ የሰሩት። ትንሽ ጊዜ እንኳ ወራቶች ሳይሆን አመታቶችን አብራ ሰርታለች ከወንድም ኢሳም ጋር ማለት ነው። ግን ያ ነገር እንኳን ለራሱ አላሸነፋትም። ቤተሰቦቼ ከፈቀዱ እንጂ አብር የምኖረው ቤተሰቦቼ ካልፈቀዱልኝ ምንም ማድረግ አልችልም፣ አማራጫችን መለያየት ነው ብላ እሷም የራሷን ቻናል ከፍታለች። ደግሞ ማሻላ ተዋርክ ራማን ብያለሁኝ። ሰብስክራይብ አድርጋችኋታል ብዙዎቻችሁ በጣም ደስ ነው እይተዋ፣ በጣም ደስ ይላል አቀባበላችሁ። እሷን ብላለች፣ ከልብ ከልብ ነው የማመሰግነው እንደዚህ አይነት አቀባበል አይቼ ከአሁን በኋላም ሰብስክራይብ እና ላይካችሁ ሼራችሁ ሀይል ላይ እንያለች ያኔ ምስጋናዋን ገልጻለች ማለት ነው። በጣም ደስ የሚል ነው። ስለዚህ ቅህት ኤክራም ጎበዝ ነች፣ ታታሪ ጎበዝ። በቃ ራስሽን የምታስከብሪ የሆነ ነገር ሴት ልጅ በቤተሰብ ስትወጣ ቤተሰቦቿን ስታከብር የሆነ በቃ ትልቅ ጥሩ ነገር ነው። ጥሩ ነገር ነው በቃ ሴት ልጅ ቤተሰቦቿን አስከብራ የሚመጣው እንኳ የትዳር አጋሯ ለራሱ ቤተሰቦቿን የማክበር ግዴታ አለበት። ግን እሷ ቤተሰቦቿን በዛ ሰዓት አይ እኔ ከእሱ ጋር ነው መኖር የምፈልገው ብላ ቤተሰቦቿን ከርታ ብትሄድ ነገጧት ደግሞ፣ ኢሳም ለቤተሰቦቿ ክብር አይሰጥም። አሁን በቤተሰቦቿ ክብር ስር ቤተሰቦቿን አስፈቅዳ ቤተሰቦቹን ልኮ እንደ ባህላችን አሁን ሲወስዳት ለእሷም ክብር ይኖረዋል፣ ለቤተሰቦቿም ደግሞ ክብር ይኖረዋል። ስለዚህ ብዙ እህቶቻችን አለን ብዙ ብዙ ነገር በራሳችን ውሳኔ እየወሰን በራሳችን እንትን እየሄድን የራሳችንን ዝቅ የምናረግ ራሳችንን የምናስንቅ ማለት ነው ከህት ኤክራም ብንማር ከህት ኤክራም ተማሩ በቃ ብዙዎቻችን ብዙ ጊዜ የራሳችንን እና ዝቅ እናደረጋለን ራሳችን ቤተሰብ እንኳን አይሆንም ሲለን አይ እኔ ከወደድኩት እና እኔ ካፈቀርኩት ምንም ችግር የለውም። የምኖረው እኔ ነኝ እንጂ እነሱ አይኖሩልኝም አይኖሩልኝ እያል ብዙዎቻችን በራሳችን ፍላጎት ቤተሰቦቻችን ሳይወዱ በግድ የምንገባለን። ና ከኢክራም ተማሩ። ከእህት ኢክራም ተማሩ። ቤተሰቦቻችሁን አሳምናችሁ በቃ በፍቅር በደስታ ስትገቡ፣ ትዳሩ ለራሱ ያማረና የሰመረ ነው የሚሆነው። ቻነሊን ላይክ ሸር እያደረጋችሁ አበረታቱኝ። ለዛሬ ይዤላችሁ የመጣሁት የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ በያለንበት ሰላማችን ብዝት ብዝዝት ይበልኝ።